ውድና የተከበራችሁ የቻናላችን ቤተሰቦች እንደምንቆያችሁልኝ፣ ዛሬ የማሳያችሁ የኤችቲፒ ኢንጀክተር ፋይል አሰራርን አሳያችኋለሁ። ሰው በደንብ ተከታተሉኝ። ምንም አይነት ቪዲዮን ስኪፕ እንዳታርጉ። ይሰራል። በነፃ ኢንተርኔት መጠቀም ትችላላችሁ። ሰው አሁን አሳያቸዋለሁ። በመጀመሪያ ግን ኤችቲቢ ኢንጀክተርን ከፕሌስቶር ማውረድ አለብን ሰው። ካወረድን በኋላ አፕሊኬሽኑን ክሊክ አድርገን እንከፍተዋለን ሰው። አፕሊኬሽኑን ከከፈን በኋላ እንደዚህ አይነት ኢንተርፌስ አለው። ኤስኤስኤች ሲቲንግ የምትለዋን እንነካታለን ማለት ነው ሰው። ከዛ በኋላ የምናስገባቸው አሉ ኤስኤስኤች ሆስት፣ እንደዚሁም ፖርት፣ ዩዘር ኔም የተለያዩ ነገሮች የምናስገባቸውን አሉ። ከየት ነው የምናመጣው የሚለውን አይጥነቃችሁ አሳያችኋለሁ። ብዙዎች በዚህ አይነት መንገድ ቴሌግራም ቻናላቸውን እያሳደጉ ሰው ብዙ ተከታይ እያፈሩ ይገኛሉ። እኔ ግን በትክክል ፋይሉን አስረ ነው አሳያችኋለሁ። በመጀመሪያ ወደ ክሮም እንገባለን። ክሮም ላይ ከገባን በኋላ ሰርች ባሩ ላይ ኤስ ኤስ ኤች ማክስ የሚለውን ሰርች እናደርጋለን ማለት ነው። ኤስኤስኤች ማክስ ብለን ሰርች እናደርጋለን። በደምብ ተከታተሉኝ። ምንም አይነት ቪዲዮን ስኪፕ እንዳታደርጉ ቢኮዝ ላይ ሰራላችሁ ይችላል። እያንዳንዷን ስቴፕ ከተከተላችሁ በትክክል ይሰራማት ነው። ሶ መጀመሪያ ላይ መጠኛ ኤስኤስኤች ማክስ የሚለውን እሱን እነካለው። ሰው ከነካው በኋላ ቀጥታ ወደ ዌብሳይቱ ይገባልኛል ማለት ነው። እንደገባው ማረገው ቀጥታ ክሬት አካውንት የሚለው ነው። ምናከው ወደ ቼ ክሬት አካውንት የሚለው ነካለው። ከዛ በኋላ ወደ ታች ወርጄ ኤስኤስኤች ዌብ ሶኬት የሚለው አለ ማለት ነው። ይህኛው ስለዚህ ሰሌክት ሎኬሽን የሚለውን እነ ካለው ሰሌክት ሎኬሽን ትሉታላችሁ። ከዛ በኋላ አሁንም ወደ ታች እንወርዳለን። እዚህ ጋር አካውንት ክሬት ማድረግ አለብን ማለት ነው። ሰርቨር ከመረጥም በኋላ እዚ ጋር የተለያዩ ሰርቨሮች አሉ። አልባኒያ አለ፣ አርሜኒያ አለ፣ አውስትራሊያ አለ። ግን እኔ ማሳያችሁን ነው መመረጥ ያለባችሁ ወዳጆቼ፣ ሰው ተመሳሳይ መሆነ ስላለበት እዚህ ጋር ፈረንሳይን ስለፈለቁ ኤችቲፒ ኢንጀክተር ላይ ስላለ እሱን መርጣለው። ስለዚህ እሱም ከመረጥ በኋላ ወዳጆቼ ይኸው እንደምታዩት እዚጋ ኮንፊገሬሽኖች አሉ። እነሱን ለማድረግ ክሬት ማድረግ አለብን። ክሬት የሚለው ነካለው ሰው ክሬት የሚለውን ከነካው በኋላ በደንብ ተከታተሉኝ ወዳጆቼ ዚጋ ዩዘርኔም አስገባለው። እናንተም የራሳችሁን ዩዘርኔም ማስገባት ትችላላችሁ። እኔም ለራሴ ፋፍቴክ የሚለውን አስገባለው ማለት ነው ሰው ከዛ በኋላ ፓስዋርድ አስገባለው። ፓስዋርዱን አንድ ሁለት ሶስት አራት ብዬ አምናት ሮቦት የሚለውን ከዛ በኋላ ከነካው በኋላ ክሬት አካውንት የሚለውን ወዳጆቼ ነካለው። እናንተም ይህን ቪዲዮ ካያችሁ በኋላ ስቴ የተከታተላችሁ እየተከታተላችሁ ከኔ ጋር በመሄድ ይህን ነገር በነጻ መጠቀም ትችላላችሁ። ቻናላችሁን ከፍታችሁ ማሰግ ትችላላችሁ። በሚገርም ሁኔታ አካውንት ሳክሰስፉሊ ክሬት አድርጌዋለሁ ማለት ነው። ሶ አካውንቱን ሰክስፉሊ ክሊክ በኋላ ይሄን ነገር ኮፒ አድርጓለሁ። ሜቢ ሊጠፋብኝ ስለሚችል ሰው አንድ ቦታ ኮፒ ካርኩት በኋላ አስቀምጣለሁ። ማድረግ ያለብን ነገር በመጀመሪያ ሰርቨሩን ኮፒ እናደርጋለን። ያንን ሰርቨር ኮፒ ካርን በኋላ HTTP ኢንጀክተር ላይ እንገባለን ማለት ነው። HTTP ኢንጀክ ላይ ከበኋላ SSH ሴቲንግ፣ ከዛ በኋላ SSH ሆስት ብዬ እዚህ ጋር የሰርቨሩን አድሬስ አስገባለሁ። ከዛ በኋላ ፖርት ነምበሩን አስቀባለሁ። ይሄን ኢንፎርሜሽን የማስገባው እያንዳንዱን ከዚህ ላይ እያየሁ እንጂ ሶ ኖርማሊ ከራሴ አይደለም ማለት ነው። እዚህ ላይ ያለውን ፖርት 70 አስቀባለሁ ዩዘር ኔም አለ ዩዘር ኔሙንም እንደዚሁ እዛ ላይ የሞድናውትን ነው ማለት ነው። እንግዲህ ይኸው ኤስ ኤስ ኤች ማክስ ፋፍቴክ የሚለውን ሀይፈን ብሎ ፋፍቴክ የሚለውን ኮፒ ያደርጋለው ከዛ በኋላ ወዳጆቼ ይው ዩዘር ኔሙን ፋፍቴክ ሲች ማክስ ፋፍቴክ ብዬ አስገባለሁ ፓስዋርዱን እንደነገርኳቸው አንዱ ለ3 4 ነው። ከዛ በኋላ ሴቭ ታላላችሁ። ሴቭ ካረጋችሁ በኋላ ትወጡና እዚህ ጋር SSL TSL SSH የምትባል ነገር አለች ማለት ነው። እሷን እነካና HTTP ፕሮክሲ ብዬ ካስተም ፔድ የሚለውን አብርቼ ሴቭ ለዋለሁ ማለት ነው። ስለዚህ እዚህ ጋር በደንብ ተከታተሉኝ ወዳጆቼ። ሴቭ ካርኩት በኋላ ምንድነው ማድረግ የሚጠበቅብኝ? ቀጥታ እዛ ጋ ኮፒ ፔሉዱን ኬፕ አርግና እዚህ ጋ ፔስት አርጋለሁ ማለት ነው ፔስት አርጌዋለሁ ወዳጆቼ ፔሉዱን ኮፒ ካረጉ በኋላ ዘን እዚጋ ፕሮክሲ አይፒ ሆስት የሚለውን ኬት ነው ማመጣ አሁንም ከዚህ የሰርቨሩን አድሬስ ነው የምጠቀሙ ማለት ነው ኮፒ ፔሉዱ ኤችቲቲፒ ካረጋችሁ በኋላ እንደገና ሰርቨር አድሬሷን ኮፒ ታረጋላችሁ ማለት ነው ሶ እሱን ካረጋችሁ በኋላ አሁን ወዳጆቼ ተመለሱና ፕሮክሲ አይፒ ላይ እሱን ታስገባላችሁ ፖርቱ 80 ነው ሶ ስለዚህ ፖርቱን 80 ብለን እንጽፋለን ኦኬ ሶ ከጻፍን በኋላ ከዛ ሴፍ እንለዋለን ማለት ነው። አሁን ምንም እየቀረን የለም ወዳጆቼ። እቺ ሶ ዳታችን ማብራት ነው። ዳታችን ግዴታ ኢትዮ ቴሌኮም መሆን አለባት ማለት ነው። እስካሁን ሥራ የነበረው እንግዲህ በራሴ ዋይፋይ ነው። አሁን ደግሞ ለእናንተ እንዴት እንደሚሰራ በዳታ አሳያችኋለሁ። ሶ ያን የሳፋሪ ጎን ከነበረ ወደ ኢትዮ ቴሌኮም እናደርገውና ከዛ በኋላ ቀጥታ ወደ ኢትዮ ቴሌኮም እንመለሳለን ማለት ነው ወዳጆቼ። እቺ ሶ በደንብ እየተከታተላችሁ ኢትዮ ቴሌኮም ዳታ ብቻ ኢትዮ ቴሌኮም ላይ እንደግዲ ምንም አይነት ብር የለውም ማለት ነው። ስለዚህ በትክክል ይሰራልኛ ማለት ነው። ሰው አሁን እመለሳለሁ ወዴት? ወደ HTTP ኢንጀክተር ተመልሼ ስታርት ለዋለ ማለት ነው። ስለዚህ ወዳጆቼ ስታርት የሚለውን ነገር ስናጋ እዚህ ጋር ሎክሱን ማየት አለብን ማለት ነው። ሎክስ ይሁን እንደምታዩት ሪኮኔክቲንግ እያደረገ ነው። ፓስዋርድ እንደዚሁም ደግሞ አቬለብሎቹን አውቶንቲኬት እያደረገ ነው። ኮኔክትድ ብልኛል ማለት ነው በሚገርም ሁኔታ ወዳጆቼ። ስለዚህ በትክክል እየሰራልኝ ይገኛል። ሰው ከዚህ በኋላ ይፈልግበት መጠቀም እችላለሁ ማለት ነው ነው ለምሳሌ ዩቲዩብ እንደዚሁም ደግሞ ማንኛውም አይነት ነገርን በትክክል ይሰራልኛ ማለት ነው። ሶ እንደምታዩት ዩቲዩብም በትክክል እንግዲህ እየሰራልኝ ይገኛል። በጣም የሚገርም ነው ወዳጆቼ። ሰው በዚህ አይነት መንገድ መጠቀም እችላለሁ ማለት ነው። ይመቻችሁ።